እዛ ማታ ጠብ ነው የተፈጠረው። አምጡ ስላልኩ ጠፍ ተፈጠረ። ማን ነው የወሰደብህ ብርን? የሰው ስም ይሽን አላደረግም። ከዚህ ላይ ግን መለስ አለባቸው። አ ይመልሳሉ፣ ይመልሳሉ። ሆእኔ ይመልሱልኝ። እኔ መቼም አላቆም እስካልመለሱ ድረስ መናገ ምክንያቱም እኔ የለኝም፣ ስራ የለኝም፣ መኪናዬ ተበላሽቷል። መኪና ማሰሪያ ፈልጋለው። ጎማ አለ፣ መስታየቱ ተሰባብሯል። በኡቨር ነው ምሄድ

ዊዛውቱ ሜካፕ አስራ ስድስት ሰዓት እኮ እዚህ ላይ ነበርኩኝ። ፊቴ እኮ የመጨረሻ ተንቋቁቷል። አሁን እንቅልፍ የለን አልተኛውም። አስራ ስድስት ሰዓት እዚህ ጋር ነበር። ዛሬ ማሸቀላችሁ እስቲ ለአክሊሉ አሳዩትና ከልመኔ ይውጣን፣ ይስራ በእውነት ይስራ። እንደው ግልግል እንበልኛ ራሱ አክሊሉ። ማን እንዲያግዝ ነው የምትፈልገው? አግዘው እስቲ ጃ። አንድ ቀን እኔ አግዘዋለሁ የምር። እኔ እንዲለወጥ ከሆነ አግዘዋለሁ። ደግሞ ማይለምን ከሆነ አንደኛ ጃፒ ካለ ማንም አይወስድብን። ብር ላግዛኪ አክሊሉ ክፈተው እና አውረው እየተናገርኩ ነበረ። ጃፒ ልመናት አጥበል እኔ አለምንም እኔ ዘዴ ስለሌለኝ እንጂ ሶሻል ሚዲያ እኔ ተጠቃሚ ከስንት ሺ በራይ ሬዲ የማይለው የኔ ፍቅር አሁን በፀባይ እያወራ ነው። አኪ ዝም ብለ ለአግዝ ካለ በትክክል ደስ ይለኛል። ያው ፀባይ ነጭናጫ ስለሆንኩ ነው ሳይስን አልቻልኩም ነው የሚል ዛሬ ሰላስን ሰው ብሬን ወሰደብኝ ይላል። በቃ ችግሬ ነው። አክሊሉ አስረ ይደወልበታል። ገባሽ ቪዚ ነው፣ ቪዚ ነው። ስሚ ማሜ፣ ግን የእውነት ይሄንን ሰው ያበረታተን እዚህ ጋር ገብቶሻል። አሜሪካን የሚያክል ሀገር ዱቅ ብሎ አንድ ቀን የማይስቅ ሰውዬ እንዲስቅ ብናደርገው ደስ ይልናልባው። ደግሞ እኔ ስታይን ስታይን ሀብታ ምመስል ነገርስ የሆነ ቦታ ስገባ ማሜ ይሄን ቁጥር ያጁን ትለኛለህ፣ እዚህ መጠ ደግሞ እንዲ ያርጊ ትለኛለህ። ምን አባ ነው እኔን ኦርደር የምታደርገኝ? ኤባው ኤማ ማነው ይለኛል። ደግሞ ኦርደር ነው እኮ የሚያደርገኝ። ድምፁኑን ያሉት እንጂ ገንዘብ ሰብስቡልን አላሉ። ድምፁ ሁሉን እንዳይደበድቡን እንዳያስሩን፣ እየታሰሩ ነው። የእውነት ነው እኮ አረ ስንት እኛ በገንዘብ አይጅ ላይ ቁጭ ብለን ስንት ሰው አስፈትቻለሁ። ከስ በል እንጂ አኬ ባህርች እኮ ሂ ነው ሲያቃል ስንት ሰው አስፈትቻለሁ እኔ ሊቢያ ላይ ለታሰሩት አይጅ ላይ እያለው ስንት ገንዘብ ሰጥቼ፣ እንዲያውም የሆነ ሰዓት ገንዘብ ሰጠች ተብዬ ስንት ነገር ነው የመጣብኝ። ማንም ሳይረዳ ነው እኛ ሊቢያ ላይ ለታሰሩት ይረዳል። አሁን ሰውዬ ደግሞ ምን ጨነቀው? በቃ ይሄ የሆነ ነገር ባለጣል ጌፍት ምናም ካልሰጡት ቢሞት አይቀመጥም። ማሚ ነው፣ ሰላም ነው፣ አለን አለን አለን፣ ስራ ነው፣ ጨዋታ ነው።

አረ ጎብለል እያለ ነበር ያስለው ቁጥር እየተቀደመ ልይዝ አልቻለም። ደግሞ አይቀ ነው። ቀን እንኳን አይቀ ነው። እንዲ መጫወት ጀመረ። እንዲ ጃፒ ዝም ብሎ እኔ ላይ ይንጠለጠላል። ያው አልጨክን መገዛለታለሁ። ለእኔም እኮ አንድ ቀን ቆርጠሽ ሊ ነበረ ግን አልደረሰኝም። አንዳንዱ ከአንዳንድ ይደርሰዋል። ልጅነትሽን ያስታውቃል።

ቁጭ ብለህ እዚህ ጋ ቴክስትን ቸክሽክ አባቴ እንዲህ የሚያስቃት ወዶ ነው እ ፓፓም እየሳቀ በማዶ ሜዳ ነገሩ ዛፌ ቆጠሰነ ነገር ዝም ብለሽ በአንድ ጨዋታ ሀያ አምስት ነው አስቢው፣ ገባሽ እና በአንድ ሰዓት በአንድ ሰዓት ቢያንስ ቢያንስ በአንድ ሰዓት ሀያ ጨዋታ ይጫወታሉ። ሀያ አምስት እንግዲህ በሀያ አብዘው አባቴ፣ ባለቴክስቱ ጠፋክ